እየጋልን ነው እኔና እስቲ እስቲፍ ያረገው ሁዲ ነው እኔ ያረኩት የዘርጃ ኬት ነው ምናምን። ከዛ ሰው ምናምን በቃ ወጥቷል ነው ከዛ ሰው ምናምን ሰላም እያለ ምናምን ፎቶ ይነሳል ምናምን። ኧረ ነገር ምንድን ነው? እንዲህ አልጠበቅንማ። ምክንያቱ የድሬ ህዝብ ተቆጥቷል ነው ያልነው። በቃ በሷ ምክንያት ተቆጥቷል፣ አዝኖብናል ነው ያልነው። ከዛ ሰው ፎቶ ይነሳል ምናምን፣ ስቴፍ ጆሲ ምናምን ሰው ጥሩ ጅማሬ ነው አይደል? በቃ ይሄ ጥሩ ጅማሬ ነው ብለን ፖሊስ ጣቢያ ሄደን፣ ከዛ ፖሊስ ጣቢያ ሄደን ሁለት ሰዓት ተኩል ሆኗል። በጣም በጣም ምርጥ ኢንስፔክተር ጋይስ ኢንስፔክተር ወንጌል ትባላለች። እግዚአብሔርን ነው ምላችሁ። በቃ አቅፋን ሰላም አለችን ምናምን፣ ከዛ ቢሮ ግቡ አለችን፣ ቢሮ ገባን። እኛ እስረኛ መጠየቅ የምናውቀው የሆነ ላይክ ሽቦ አለ ወይ እስረኛ እንትን አለ፣ እዛ ነው የምንጠይቀው። ቢሮ አስገባችን ቆይላ ላምጣላችሁ አለች። ሄደች ጃኒን ይዛን መጣች። ከዛ በሽቲ ላጥላጥ ያለች ጃኒ መጣች። ከዛ ቢሮ አውራት አለች። ቢሮ አውራት ደቀ ብለን ቢሮ በቃ እንዴት ነው ከዛ የምናፈቀሽ አልናት። ያው ስልክ ም የለ ይገብታ ይገባችኋል ስር አሁን እኛ ሶሻል ሚዲያ ላይ ከስልካች ከስልካችን ጋር አታሽመንታልና የምናፈቀሽ ምናምን አምስናት። እናንተ ናፍቃችሁኛል ምናምን አለች አሁን ምን እያደረግሽ ታሳልፊያለሽ ቀን? በቃ እዚህ ከእነሱ ጋር ነው ሙሉ። ከዛ ወደ ማታ ግን ለብቻ ተኛለሁ ምናምን አለች። ዋው ደስ ይላል ምናምን አለ። ከዛ አወራናት ተጫዋወትን ምናምን ከዛ በቃ እንተኛ ታው እስከዚህ ሰዓት አልተኛንም እንተኛ ብለን ወደ ሆቴል ስንሄድ እስቲ ፋራ አንድ ቪዲዮ አንድ ቪዲዮ እዚህ መሀሉ ጋር ይሰራ ይሰራ ቪዲዮ ምናምን አለ። እሺ አለን ከዛ ሁሉም አሳቢያ መጫ የድሬው ልጅ ደግሞ ኑ የድሬው ወሳኝ ወሳይ ቡና አለ አለን። እሺ ብለን ላጥ ላጥ ላጥ ብለን ወደ ቡና ተረ- ከዛ፣ ጋይስ ይኸው አሁን ብርጭቆ ይሄ ነው አይደል ጋይስ አክቹአሊ ዚስ ኢዝ ፐርፊዩም ሶኪ ሶኪ ብርጭቆ ይሄ አለ አይደል ብርጭቆ፣ እዚህ ድረስ ወተት ተደረገ ወተት ተደረገ። ምንድን ምንድነው አለ ቆይ የተባለ ወዘ እዚህ ድረስ እቺ ፓርት ነች ለቡና የቀረው። ከዛ ቡና በፔርሙዝ ይዛ መጣችና ደፋ አርገችውና በማንኪያ መታመተ መታመተ። ከዛ ማኪያቱ እንዲህ ማኪያቱ እንዲህ ነው እንዲ በቃ በድንጋጤ ሲም እንዲ እንዲ ያል ነው በቃ ይሄን ድምፅ ነው ያወጣሁት። ጠጠው ትነቃላለች። ከዛ ስቲፍ እኔ አዲስ ነገር መሞ መሞከር አልወድም አለ እግዚአብሔር እስቲቭ ይህ ማኪያቱ ኖ ኖ ኖ፣ አዲስ አመጣጡ አዲስ ነገር ነው አልፈልግም። ቡናም ትልኛለ። እሺ ያለችው የጀበና ቡና ለጀበና ቡና ቀዳችለት፣ እኔ እሱን ጠጣው። እግዚአብሔርን ነው ምላችሁ ጋይስ፣ እስከ ቀኑ አስራ አንድ ሰዓት አልተኘውም። ነቃው አይኔው ላሉ እንዴ ያሉ ከዛ ምንድነው ስለው ቡናው ትክክለኛ ትክክለኛ ቡና ነው። በለው ተባለ። በቃ በለው ተባለ። ከዛ ቪዲዮአችንን ቀረጥን፣ አልተኛንም፣ ነው ለቪዲዮአችንን ቀረጥን ፏፏልን ምናምን። ከዛ ከሰዓት ላይ ጃኒን ማይ ተፈልገን፣ ከዛ እነናውም እየመጣን ነው አሉ፣ ደወሉልኝ። እነናውም እየመጣን ነው ማለት አሉ። ከዛ ሲስ፣ ከዛ ዝም ብለን ሺቲ እንግዛ፣ ሽርጥ ምን ምናምን ብለን ሽርጥ ልንጋዛት ነው። ንግዛ አብሔር አንድ እናት ናቸው። እኔ አሉኝ በጣም ነው የምወድህ እና ላንተ ይሄን ያለህ ምንም ላረግልህ አልችልም። የድሬ እናት እግዚአብሔርን ነው የምላችሁ። እንዲሁ በቃ ታሳሳኛለህ አሉኝ። በጣም ነው የምወድህና አንድ ስጦታ ልስጥህ አሉኝ። ምን አሉኝ? እኔ ደግሞ ያው ትየዋችሁ ምን ሰት ዩ ጋይስ የተሰጠኝ እውት አንድ እናት ናችሁ እግዚአብሔር ነኝ ሽረጥ እዛው ቆሜ ነው ገዝተው ይሄን ሽርጥ ሰጡን። ይሄው ድሬዳዋ ይሄ ሽርጥ ነው የሚለበሱ። በቃ ስለምወድ ምንም ትልቅ ነገር ላደርግልህ አልችልም አለኝ። በእውነት ይሄን ሽርጥ ገዝተው ሰጡን። እስጢፍ ጋይስ ለእኔ ነው

ከዛ ልክ አመሻሹ አካባቢ ላይ ሄድን። ድጌ ደሞ ጃኒን አገኘናት። ሰላም አላት ድጌ ደግሞ። ከዛ ያው ሁሉ ካለፈ በኋላ ለምን አዎ፣ ለምን እንናውን ከመምጣታችሁ በፊት እንዲህ። ዋናው ዋናው ዋናው ጋይስ፣ ዋናው እንዴ፣ ይሄ ነው ዋናው እኮ ጋይስ፣ ምን ሆናችሁ ነው? ከዛ በኋላ አምስት ሰዓት ላይ ከንቲባው ጠርቷችኋል ተባለ። አምስት ሰዓት ላይ ከንቲባው ጠርቷችኋል እና እነ ናሆም አልመጡም። እኛ ላጥላጥ እያለን ሄድን። ከዛ ከንቲባው መጣ። ኮሚሽነሩ፣ ኮማንደር ኢንስፔክተር፣ በጣም ግሬሳችሁ ሁላ ደስ የሚሉ ሰዎች መጡ። ከዛ ምግብ ታዘዘ። እኛ በቃ ልክ ሲመጡ ገብተን ይቅርታ ልንል ከበብን ምናምን ልናወራ ምናምን ስንል

አጫወት ነው አጫወት ነው። ምግቡን በቃ በስጋ ተራጨን ነው የሚባለው። በስጋ ተራጨ ነው በቃ። ከዛ በኋላ ከጨረስናም በኋላ መጨዋወት ማውራት ጀመርን። ከዛ አወራን ከ አወራን ተጨዋወትን ምናምን ልክ እንዳልተሰራ ጥፋት እንደሆነ ይቅርታ ልንል እንደመጣል

እሱ ሙስሊም ነው፣ ግን ለቁልቢ ከተማ ውስጥ ዞሮ ውሃ ይሰጣል። በጣም በጣም ራሱ በጣም ብዙ ነገር ስናወራ ነበር።

እኔ ደነገጥኩኝ። እግዚአብሔርን እኔ ተናገርኩኝ። እንደውም መጣረሳ አይደል እንደዚህ እርስ በርስ እያወራ ምናምን ነበር ሳ እነሱም ባሉበት ምናምን እና እኔ አልጠበቅኩም ማለት ነው። በቃ እንዴት እንዴት ልጠብቅ? እንዴት እግዚአብሔር አቡ ሪስፔክታቸው ማለት ነው። ማርያም ሪስፔክታቸው እኛ ይቅርታ የምንጠይቅ ሲሆን በቃ እነሱ ምን ጠይቁ ነው በቃ ይቅርታ። ለምን እንዳለ ትላልቅ ራቹ ኮማንደሮች ትላልቅ ኮሚሽነሮች ነበሩ። አንተ ወርደው መሬት ይሆኑል። ኧረ እኔ አምላኬ አይገባንም፣ እኔ አልኩ እንዴ ይገባናል፣ ይመሪ አይገባንም። ሰው በቃ ፍቅር ምን እንደሆነ ሰው ፍቅር እግዚአብሔር ነው። ምን ሞቶ ማሸነፍን እንማር ከኢየሱስ ይባላል። እግዚአብሔርን ሰው ፍቅርን ማለት ነው በቃ ፍቅርን እናስተምራችሁ። እንዲህ ነው ፍቅር ሰው እንደዚህ ነው። ሰውን በፍቅር መግዛት ይቻላል፣ ይላል ድሬዎች። ትለያለህ እኔ ልብ ጌታ ምስክር የምበይ ምን አይነት ሰው ነው ለኔ? ማን ነኝ? ማን ነኝኛ ወይኛ አቤ አረ አምላክ ከንቲባችሁን አምላክ ይጠብቅላችሁ። ሁላችሁ ድሬዎች ጌታ ተልበይ ነው። እሺ በሙያዬ አገለግላለሁ። ለድሬ አንድ ዘፈን ቃል እገባለሁ። ምን

እግዚአብሔርን አፍንጫ አፍኝ ራሱ ይሸታል። አጠገቤን ያለው እና ዩቲ ቀወጡት ኋላ ዩቲ ሸቶ አውጥታ አነፋችሁ እዛ እና ይሄን ይሽቱ ፕሌኑ አስቡ። ጥንጣዋ ፕሌኑ ሰው ሞልቷል። እንዳለ ሰው እንዲህ እንዲህ ይላል። ምንድን ነው እናም ይላሉ ናው ምን መሸፍኖ በዚህ በጨርቁ ይፍነከነከ አረ ነው በመዳን ያለማል በእግዚአብሔር በእናታት እግዚአብሔር አንተ አልፈሳም ከዚህ በኋላ በቃ ምናምን አለ። እየወረድን ጋይስ ይኸውላችሁ፣ ይሄን ቆሜ ነው ማስረዳችሁ እግዚአብሔርን እየወረድን ፕሌኑ ላይ ቀጭ ነው። ፕሌን ታ ይሄው እንደዚህ ቀጭ ነው። ሁላ ተሰልፈን ነው የምንሄደው። ከናሁ በኋላ እግዚአብሔርን ጋይስ፣ ወደ አርባ ምናምን ሰዎች አሉ። እኔ ከናሁን ፊት ነው እየወረድን ነው። ድም አላረቀም። ከነ ድምፁ ከነ ድምፁ ለቀቀው ዩቲራስ ኳላ አበረጅ። ወይኔ፣ ከዛ እግዚአብሔርን ቆመ ዘግቷቸው፣ ቆመ እንደዚህ ወንበርና ወንበር ይዞ ቆመ። ወይኔ፣ በየአራ አምላክ፣ ምን አይነት ስቃይ ነው አልኩኝ ከነ ድምፁ ነው፣ ያው ሁሉ ከነ ድምፁ ነው። ቡም፣ ምን ያደረገው ጋድ አልኩኝ። ከነዚህ ከአውሮፕላኑ እኔ ካፊ ዘጋባቸው፣ ዘንጋባቸው፣ እሱ እንደዚህ ያዘባቸው። ከዚ የሆነ ሽማግሌ ነበረ፣ የሆነ ሽማግሌ ነበረ፣ ልጅ አሉት አላስጨረሳቸው፣ ፊንት በሉ ያ እንትን ነው ያወጣቸው። ወይኔ፣ ቡም አይቁጠርብህ አይቁጠርብህ እ መልእክተኛው ድስ ያለኝ የሆነ ሰዓት የሞተ አይጥ ይዞ የገባህላል። ኧረ ናሆም ቂጤ ሞት ሰው ግን ከፈሳ በኋላ ኖርማል ነው። ከመቀመጫ ስትነሳ ወንበሩ ሺህ ቴን አድርጌው ነበር እን ኧረ በኢየሱስ የሆነ ጊዜ እንዳለ ጊፍተሮቹ በምን እንደሸሹ ታውቃላ? ላይቭ ላይ ይፈሳ። እንደዚህ ነገር አትመኑ፣ ውሸት ነው። ስማ ጆሲ፣ ላይቭ ላይ ይፈሳ። ደብሮት እኮ ናሆሜ እኮ ደብሮት እኮ። መጀመሪያ ሄድኩ ፋሮ ሊጠረው ገብቷል። ከዛ ድንገት ያልነገርኳችሁ መጀመሪያ ነው። ሽንት ቤቱ ጋር ነው አለ ወስዷል። ያው እዛ ጋር ነው አለችው። እሺ ብሎ ተነስቶ ሄደና ሽንት ቤት ሰው አለ ሲባል መጣ። ከዛ ፋራው ወደ ፈስ ቀይሮታል፣ ቀምቦታል። ብም አላረግም፣ አነጣጥሮ ሻንቆ። ለምን እስቲ በዚህ ጀምር እስቲ ሻንቆ፣ ይህ የፈስ ጉዳይ ህይወት ላይ በጣም ወደፊት ራሱ ትዳሬ ላይ በጣም ጫና አለው። እግዚአብሔር አስበዋል። ኳንተ ጋትራውታ ጓደኞቿ እንዴት ነበር ምሽቱ ሲሉ ኧረ ተይኝ። ባይ ዘ ዌይ ማለት ነው እኔ አንድ እንትን ነው ባይ ዘ ዌይ የምር ነው ሲሪየስ ሳወራችሁ አንድ ዶክተር ቲክቶክ ላይ ስታወራ ከሰማችሁ ፈ ያዝ ፈስናም እኮ መያዝ ለተለያዩ አይነት በሽታው የምሬኝ ነው ውስጥ ለተለያዩ አይነት በሽታዎች ያዳግታላ። በተቻለ መጠን እንደመጣ ልቀቁት። እንደውም ምን መሰለህ ሳስበው ማለት ነው ምን መሰለህ ሳስበው እኔ በሽተኛ ከመሆን አንተ ብትጣጣን

ክቡር ከንቲባ ከደረው ቀድሩ ራሱ እመቤቴ፣ ከንቲባችን ሊክስናይ ምን ይመጣሉ ከታይ ሳም አንተ ናቲ ናቲ፣ ተጨነቅን። በፍቅር ተጨነቅን። እኔ እኮ እንዳልኩ ስንሄድ የፈራነው ነገር ስላለ እኔ ያልጠበኩት ስላገኘው ነው በቃ ኮሚሽኑ ከንቲሆም እጁን ዘርግቶ እንዴት እናርገኝ ጉዳይ። ከዛ በኋላ ነገሩ ብቻ እየሄደ ምናምን ነገር ጥሩ አሳለፍን ማታ ምናምን ነገር። ጠዋት ከባዱ ቀን መጣ፣ ከባዱ ቀን መሰለ። የሴቶች እንትኖች አሉ የሴቶች ማህበር ነው መሰለኝ፣ እነሱ ናቸው ገባ ድምፅ የሰጡት። ጃኒን እንፈልጋት አለን፣ ትምጣና ትመከር ፍቅር እናሳያት አሉት። እነሱ ብቻ ደግሞ ያሉ እናቶች ሴቶች ደግሞ መጥቶ ነበር የት እዛ አዳራሽ፣ እነሱ በቀኝ በኩል እኛ ደግሞ ለሽምግል ነድነው ደግሞ በግራ በኩል። አቤት ሲያስጨንቅ! ከዛ ላ ሁሉም እጁን እያወጣ ነው የሚናገረው። አንድ እናት ትነሳለች። እኔ እናት ሆና እና እናቷ ነኝ እንዳይደረግም አዳራሽ። ከዛ ላ ክቡር ከንቲባ እየገባ ትንሽ ደግሞ ያረጋጋል። ገባ እሳት ደግሞ እንዳይፈጠር እያለ ያረጋጋል እያለ እያለ እያለ መጣ። ከዛኛ ጋር ደረሰ። እኛም ማየቅ ተቀበለ። ወንድሜ እንደው ይቅር በሉ ባይቻሉ ስትልማይ ስትመርቀኝ እንደው ይቅር በሉ መረቁን ሁሉ በወረበኛ መረቁን። እንደ ኦርቶዶክሷ ኦርቶዶክስ እናት እኮ ነች። ምን ብላ ብትጀምር ጥሩ ነው ምርቃቷን? አሰላሙ አለይኩም ብላ ጀመረች እኔ

ማቤታ አላየኋቸውም እኮ አንተን አይቻልም እነሱን አላየኋቸውም። እነሱን ነበር ሲመሩ ነበር ቤት። አይ እሱንም ሰልሽ የሚገርምሽ የፕሌን ትኬት ተከፍሎልን ነው የመጣ ነው እኔማ እንደው ሲያወራ እራሱ ደስ ይላል። የፕሌን ትኬት ተከፍሎልን እሱን ሁላችንም አንድ ላይ እንድንሄድ ደውሎ ተናግሮ ክቡር ሁሉንም አንድ ላይ እንዴት ምፈልገው ብሎ ልነግራ አልችልም። እግዚአብሔር ላይ አሁን እንትን ሲሉ ፍቅር ናቸው። እኔ በደንብ ስለማውቃቸው ላይ ቤታ መጀመሪያ ጓ ብለው ነበረ። ሴቶችና እናቶች ጓ ብለው ነበር። ከዛ በኋላ ጃኒ

ደገመው ደገመው ድግ ለቀቀው እያልከኝ ነው። እኔና የቱና ሲሆን ነውን፣ እኔና እግዚአብሔር ነው የምናውቀው። ምርኛ ሰው ግን በጣም እግዚአብሔር ይስጥ አለ። ይሞቃል አይደለ? በጣም ይሞቃል። እኔ ይሞቃል ብለዋሉ፣ እኔ ጋር ግን ብዙ አይደለም። ገና ፕሌን ወርድ ነው ሙቀቱ የያዘው። ተመችቶኝ ነበር። አይ ከነሱ ጋር አለ ብቻዬን ነበር የሄድኩት። ባለፈው ግን በጣም ደስ መዝገብ ውስጥ አለመሆናቸው ጥሩ ነው። ጎበዞች ጎበዞች። አልተፖሰተም ነበር፣ አሁን አሁን ነው የተፖሰተው።